የራሳችሁን የሰው ባል ያ ሰው ባል የሰው ሰው ተዳር አትበጥበጡ። ያ ሰው ኑሮ አትበጥበጡ። የራሳችሁ ማድረግ ነው። እኔ ዙር ማዞር ጀመርኩ። ኮናንቲ ነበር። አሁን በጣም ምንድን ማን ነው ማን ሃዩናት እንዴ ሃዩናት፣ ቴዲዮ መታበታለች። እስቲ ትራፍበት ሃዩናት፣ እናንተ የአስተማሪ ልጅ እኮ በጣም ተመችቶኛል። እኔ እንዴት ነው ነገሩ? ይህ ነው አስተማሪ ሆኖ ቪዲዮ ላይ የመጣ ሰውዬ ሰላም ሰላም፣ እንዴት አደራችሁ? ደን አደራችሁ? ወይ ሰላም ናችሁ? ዜድ ወታደሩ ልጅ ነኝ። እንዴት ናችሁ? ሰላማችሁ ብዙት ይበልልኝ። እኔ ዛሬ ላይላይ እንደው የሚሳደ ቦታ ታገኘች ጠቁሚ፣ እዛ ቤት ሳሉብኝ ይሳደባለሁ እና እኔ ማለት ነው ዘዱ የወታደሯ ይቅርታ አድርግልኝና ማለት ነው። እሱ ባለው ከዚህ በፊት ተወጅው ነበረ። እሱ ሰውየው ሐረቄ ጠጥቶ ነው መሰለኝ የሚገባው። ላይፍ አሁን ደግሞ እንደዛ ይመስለኛል። እሱ ባለው ማመስገን አለብን ማለት ይሄ

አንቺም ጀመርሽ አይደለም? ሰው እንዴ! ሰው ማውደድ እኮ አንዳንድ ጊዜ ታታቂ እኮ ፍቅር እኮ ነው። ፍቅር እውር ነው ሲባል አለው።

ቆይ፣ ልንገራችሁ ማን እንደሆነ፣ እንትና ነው። ማን ነው? የአስማተኛው ጓደኛ ነው። ይህን ልጅ ግን አታውቂውም። እሺ ቆይ፣ ባለፈው በፊት ስምረት ሃይሚን ክራን ከረግቻት ፍቅር ይዞኛል አይደለም? ቲክታክ ላይ አለ። ጌም ሲጫወት ጨሩ ስምሽ ኮመንት እየተጻፈልሽ ነው፣ አንብቤ። እኔ ምን አገባኝ አንቺን ኮመንት። መነጽርሽን አስተካኪ። ይሄ ነው ታዲያ አንቺ ነሽ የወጣሽ አንቺ ነሽ ምንም የለም እኮ አይ ይሄ አስማት ወድ ልጁ ይሄ ነው እናት ሂጂ ኢንስታግራም አስማት ደግሞ ማነው ነው የሚጫወተው ከብሩኬ ጋር እኔ አላውቃም። ማነጨረሽን አስተካክሊ፣ ማነጨረሽን አስተካክሊ። እስከ ማጨረሻ ለምሽ እየወጥ የሚሰራላት ልጅ አይደል እንዴ? እሱ ባለፈው ከመለኛ አልመጣም እንዴ? ይሄ እሱ አይደለም። አሳያችሁ የሆነ ይሄና ልጅ ኋላስ ጨረቃተኛሽ ነው። ጠዋት እኮ ሌላ እኮ ጠዋት ጀምረን ስንፈልግ ስንፈልግ ስንፈልግ ነው። እናቴ እኔ እናቴ አውቶሞቲቭ ቤት አልቀረንም። ጁዲ እኔ ማታው እኮ ነው የወጣው

ጫማ ወላቅም እንጂ

ጌም ላይ ጌም እየተጫወተ ነበረ ብሩኬ። ሌላ ሰው እንደዚያ ዩቱብ ምናምን እንደዚህ ምናምን ብሎ ጌም እየተጫወተ መቼ ነው ዩቱብ ምናምን እያለው ጥያቄ እየጠየቀ ነገር አለ። ሌላ ሰው ይሄ ሰው ደግሞ ከሱ አዎ፣ ይሄ ሰው ደግሞ ከዛኛው ጋር ጓደኛ ነው ማለት ነው። ከዛኛው ጋር ጓደኛ ነው እኮ ይሄ እኮ ነው ይሄ ይሄ ይሄ እኛ ስለምናውቀው ራሱ አልመጣም። ይሄኛው መጣም አናውቀው አዎ ይሄ የሱ ጓደኛ ነው። ያኛው ለዛኛው አ ያኛው ወይምዛ እንዴ ኬታ ወክ እንዴት አወካት ምናምን እኮ እንደዚህ እንደዚህ ብሎ ለመምጣት ነው ያ አየሱ እንዴት አወካ ለምን ምናምን ብሎ ሊመጣ አየሱ ታመዳም ቅመም እንኳን ይሄ የዛሬ አስር ዓመት የተቀበረ ቀብር አምጥቶ ያቆማል ማለት ነው ማለት ነው። ለምን ሀዩ ሀዩ በልጁ ራሱ ላይፍ ተደርጓል እኮ በትላንትናው ልጅ ራሱ ምን ሆነ? ይሄ የሱ ቤት አይደለም፣ ይሄ የጌመሩ ቤት ነው። ልጁ የተነሳው ጓደኛው ቤት ነው። ይሄን እኛ አይተነው አናውቅም። ልጁ ይሄ አኑ አስማት እኛ ጌም የሚጫወተው ልጅ ነው። ይሄ ደግሞ የእሱ አካውንት ነው። አሀ በእሱ አካውንት ተደጃኑ ላይ ከተደረገው በማህበር ይመጣሉ። ገባይ ተጫወቱበት እኮ ተጫወቱ። ማዳም ማለት ነው። አሁን መለቀቀሽ እንዲ ሌሊማኞ ነው ማለት

እንዴት ነው? እኔ አቀለው መንገድ ላይ ነበር። ከመንገድ ላይ ይዞ ቀጥታ በር ለበር ሲገናኙ ይመታው ነበረ። ቤት አይሹ አላቅም ለማለት ናላቆ ነገር ማለት በር ለበር እጇን ይዟት እንደዚህ እቅፍ አርጓት እሱም ሲገጣጠሙ ነበር። ቤቱን የሚመታው ገባሽ? በሩ አለመክፈት እንዴት እንዲት እንዴት እንዴት ምናምን እንደዚህ ቤቱን እንትና አይነካውም ነበር። አሁን አላቅም ስላለ ነው ቤቱን የመታ፣ ቤቱን በጥይት የመቱት። አሁን እኮ አላቅም ስላለ ነው። ያንን ምን ቢሆን ጥሩ ነበር

ቤቱ ተሳስቻለሁ። ያኔ ሰይ ምስጢር አታውቂያንስ? አዎ ነው አለ። አይደለም አይደለም እኮ አዎ ነው ሲባል እንዴት አወቀ? እኔ ያልኩት ነበረ። ቤቱ የሚመጣ አሁንም ይህ ልጅ የምታመጡት ድጋሜ አዲያ ቤቱ እንዳ- ቤቱ እንዳይናካባችሁ ማለት ነው። ይሄ ልጅ አናቅም ብላችኋል። አታቁም፣ እኛም አናቅም ግን ሌሎቹ ያውቃሉ። አረበረጃ ይሄ ልጅ በመንገዱ የምታመጡት፣ ያን ጊዜ ልጁ እኔ ያውቃቸዋለሁ ግን እናንተ አታቁም ማለት አለበት ልጁ እናንተ እናንተ በደንብ አታውቁኝም፣ እኔ በደንብ አውቃቸዋለሁ ብሎ መምጣት አለበት። እኔ ስለማውቃት ነው። እሳግን አታቅም። አንተም በደንብ አታቅም፣ አንተም በደንብ ስለማታውቀኝ ነው። ግን ታውቀኛለህ፣ ታውቀኛለህ፣ ግን በደንብ አታውቀኝም። እንደዚህ ብሎ ቢመጣ። አሁንም እንደዛ ነው። እሺ። ግን እንትን እንዳትሆኑ፣ አሁንም አላውቅም ምናምን አትበሉ። ልጁ መስራት አለበት አሁን ስራውን እናንተ አታቁኝም። እኔ በደንብ አውቃቸዋለሁ። አንድም ደግሞ ረስተኝ ነው እንጂ ታቀኛለች፣ እሷም ታቀኛለች። እንደዚህ እንደዚህ እንደዚህ እንደዚህ ቦታ ላይ እንደዚህ እንደዚህ ቦታ ላይ ሆኜ የምታቁም መስሎኝ ነው። እንዴት አታቀኝም ብሎ ልጁ ራሱ አርድ። ልጁ እንት መሆን አለበት ልጁ ዛሬ መቃወጥ አለበት። እንዴት አታቀኝም? ታቀኛለ ብሎ ልጁ መቃወጥ አለበት። እኔ እንደውም እናንተ እኔን አለማወቃችሁ በጣም አዝኛለሁ፣ ማለት አለበት። ለማስተካከል ነው፣ እያስተካከልኩላችሁ ነው። ከይቅርታ ጋር አይዲ እየሰጠች ነው። ክስ አንቺ ማላ እያስተካከልኩላችሁ እኮ ነው። አሁን እኮ ቤቱን ረግጦታል። አይመታውም? በጥይት መቱት እኮ አንጥቶ ማቱት ተናድጄ አውቀዋለሁ ይላል አለች። መሲ ተናድጄ ነው እንጂ እንደዚያ ያልኩት ልጁን አውቀዋለሁ። እንዴት አውቀሸው አንቺ ብሎ ይመጣል። እናንተ እኮ አሁን አይዲያ እየሰጣችኋቸው ነው። ይህንኑ ይዘው ይመጣሉ ማለት ነው። ሰርተዋል። ቅድም ፎቶ ኢንስታግራሙ ላይ የለቀቀው ሰርተዋል። እማማዝ ፋጡምያ እማማዝናሽ መግማማት ብለዋል መግማማት ነው። በእውነት አብረን ተቅማማል። ሚስሩ ምን እንደሆነ ታውቂያለሽ? እያስተካከልን ነው ነው እነሱ አሁን እዛ ቦታ ላይ እያስተካከልን ነው። ምን እየደረሱ ነው ነው ሌላ እንትን እኮ ነው አሁን። ሌላ አዲያ እኮ ነው የተከፈተ አይሽ። በዚህ በልጅ አበቃል ነው አባባሌ። አዲያው ይሄዳል። እንዴት አሁን እኮ ጥያቄ አለ። ጥያቄ ምን እንደሆነ ታውቂያለሽ። እሷም አሁን ጥያቄ አለ። ሌላ ሰው ግን አልናገርኩም እ ጥያቄ አሁን እሱም በደንብ ቪዲዮን አልተረዳም፣ አይደለም ዛሬ ይረዳዋል። ብሩኬ ማለት ነው። እንዳት አሁን እሷ ደግሞ አንቺ የእኔ ስልክ ላይ እንዳደውኝ ከዚህ በፊት ከቤት ውስጥ ያላትን ፓርቲዛን ከሱም ብሶ ከቤት ውጪ ለምን መጣሽ? ምን ሆነሽ ነው ብሎ አልጠየቀኝም ብላ ተናግራለች። ከፍተኛ ማለት ነው። ከሱም ብሶ ከቤት ውጭ ያለኝ፣ ዛሬም ደግሞ ምክንያቱን እኔ ታምሜ ይሄ ልጅ አምጥቶኝ ወደ ቤት አምጥቶኝ ምን ላርግ፣ እሺ እሺ፣ እና ወደ ቤት አምጥቶኝ እንዴት፣ እንደት ምክንያቱን ለምን አይጠይቀኝም? እኔ ታምሜ ራሱ ምክንያቱን ሳይጠይቀኝ እየጨወብኝ ነው። ያ ይሄ ራሱ አንድ ቪዲዮ ያሰራል ማለት ነው።

በእናታችሁ ይሰሙናል። መስማቱን ይሰማሉ። ተስር ተስር ተዘፍዝፈው ነው እንደኛው ተዘፍዝፈው ብለዋል። ተዘብዝፈው ነው የሚሰሙን። ስለዚህ እንደኔ ከሆነ ብዙ ሰው ይጨነቃል። ይሄ አይዲያው ትንሽ ይስሩ። መስራቱ ግን ቢቋጭ፣ በሌላ ነገር ቢመጡ በጣም ደስ ይላል። እኛ ይሄ ነው ማለት አይደለም። ግን ቤተሰብ ወደ ሌላ ቦታ እዚህ ያሉ እንትኖች አሁን ዛሬ እኔ ልሳደቤ ነው ያለሁት እኮ የስደት እህቶችን ነው ከስደት እህቶች ጋር ዝም በሉና አዲያምቡ ከእህቶች ጋር እየተባላ። ስለዚህ ስለዚህ ይሄንን ቋጨት አድርገው፣ ጨረቃዬ በርቱ በርቱ አትበይ ይሄንን ቤተሰብ እንደ ማንኛውም ያመናል፣ ቤተሰብ እንዳለው ሰው እኔ ባይኖረኝ የኢትዮጵያ እናቶች እናቶች ናቸው፣ አሳድገውኛል። በእውነት ነው መልሽ የማንኛውም ብሔረ ብሔረሰብ ይኖርበታል። የኔ ህይወት ያሳደጉኝ እነሱ ናቸው። ለማለፍ ፈልጌ ነው። ስለዚህ እነሱ ሲነኩ ያማል እና አይዲያው ይሄ ተቋይቶ አይንዬ ብሩኬት ይሰሙኛል። እኔ በስነ ሥርዓት ቁጭ ብለው ስለሚሰሙኝ ነው አውቃለሁ። እና ስለዚህ በሌላ አይዲያ ደግሞ ቢመጡ በጣም ደስ ይላል ስልሽ፣ ይሄ በዚህ የመጣ ገንዘብ አናቱ እንደ ድራሹ ይጥፋል። እንዲህ ቤተሰቦች አይነኩ፣ በተሰቦችን እኔ ወንድሜን የዛሬ አመት ዝቀቢ ማለት ነው እና

እና ወፍስዬ ስዬ ለወፍ ስዬም ለሁላችሁም ነው። እኔ ወንድሜን ማለት ነው የሚያቆኝ አቆኛል። የሆነ እንትን አርጌ ፕሮፋይል አርጌ አንስተው ከዛ ዘቀዘቁት ብዬ ድራሹን ነው ያጠፋሁት ወንድሜን ከዛ ውስጥ። ሴፎክ ላይ ግን አለ፣ ማንኛውም ሰው ያየዋል ማንኛውም። እኔ አብይ ራሱ ያውቀዋል። ለኔን ወንድም እንደ ማንም የሚያውቀው ወንድሜ ነው ግን እስቲ አንድ ዘድ በቃ አታውዲ። አንቺ ማለት እንትን ማለት ነው አንቺ ማለት የፈለሽ እኔ አውቃለሁ። ይቋጫል፣ የሚቆይ አይደለም። ግን ደግሞ ነገሩ አሁን ማቋጫት እኮ ወይም በእንትን አይደለም ይሄ ነገሩ። አሁን ስግብግብ ብሏል። አየሹ፣ እነሱ ከዛ የጀመሩትን እንትኑን ማሳዝ የለባቸውም። አሁን በግድ ጨርሰናል ማለት አይቻልም። ይሄ የተጀምረው እንደ ቀልድ እንትን አይደለም። ይሄ የሚያልቆ ለምን ቤቱን እንደተገኘ ነው። ምክንያቱም ልጁ ለምን እንደመጣ የራሱን ዓላማ ይዞ መሄድ አለበት። ልጁ ማለት ነው የመጣበት ዓላማ አለ። ልጁ አለምክንያት አልመጣም። ይሄ ልጅ ይሄ ልጅ አለምክንያት ሳይሆን ያንን ደግሞ ማስረዳት አለበት። አለማስረዳት የሆነ ነገር ዝም ብለሽ በዛ የምትተዩ አይደለም። ምት ያዙ እስቲ አንዴ እና ሁላችሁም፣ እኛ አዲያ እየሰጠ ነው አይደለም? አሁን ራሱ እየመጣ ከባድ ነው። አሁን ትላንትና የስራ ማደርደራ ተሰጥቷቸዋል። ብሩኬ ራሱ ስራ ማደርደራ ሰጥቶ ነው ሄደ። አያችሁ፣ ይሄ ያ ይሄ የስራ ይሄ ማደርደራ ነው። ምክንያቱም ይሄ ልጅ ጥያቄው ሳይጠየቅ እዛ መቋጫጥ ወይም ደግሞ በስነ ስርዓትም ቢመጡም ብሩክ የማይሄድ ተረጋግቶ ቢመጡም ያለች የግድ ለምን እንደመጣ ለኦዲንስም ጥያቄ ነው፣ ለማንም ሰው ጥያቄ ነው። ለምን እንደመጣ ማብራራት አለባቸው። እንደዚህ ተሸፋፍነው ብዙ ነገር እንደዚህ ተሸፋፍነው ነው ስለሚያዝ፣ ከዚህ በፊት አለ ስሟ ስሟ ተሰጥቶታል። ችልኝ ማለት ነው እኛን እንጂ እነሱን መረዳት የምንችለው ብዙ ሰዎች አሁን አይረዱም በሌላ መንገድ እያሉ ነው። አሁን አየሽው ያ ነገር ደግሞ በስነ ስርዓት ማጽዳት አለበት። የልጁ ነገር ሳይጸዳ ማቆም የለበትም። ሳያጸዱት ማለት ነው። ልጅቷ ላይ ሌላ ተጽእኖ ወንድ ምትተሽ ምናምን ምናምን ብሎ እየሰደቡ ስላለ ያንን ነገር የልጁ ምክንያት አሰርቶ ነው፣ ያ ተሰርቶ ነው ወደ ራሳቸው የሚመለሱት ማለት ነው። እና ሁለት እንትን ይፈልጋል። ሁለት ቪዲዮ ምናምን ሶስት ቪዲዮ እንደዛ ይፈልጋል የልጁ የእሷ ለዛ ያኛውን ለማጽዳት ማለት ነው።